ብዙ ጎብኚና ጠያቂ የሌላቸው አዛውንት በዘጠና ዓመታቸው ላይ ቤታቸውን ለመሸጥ ፈልገው ገዢ ሲያጠያይቁ ከአንድ ጠበቃ ጋር ተገናኙ። ይህ ጠበቃ አንድሬ ፍራንሷ ራፍሬ ይባላል፤ እና የሴትየዋን በዕድሜ መግፋት ካየ በኋላ ይህን ቤት መግዛት እንደሚፈልግ ቀርቦ አናገራቸው። ዝርዝር ጉዳዩን ማስረዳት ጀመር። በዘጠና ዓመት ዕድሜዎ በስተርጅና ሌላ ቤት ፍለጋ መንከራተት የለብዎት። በሕይወት እስካሉ ድረስ እዚሁ በቤትዎ ሊቆዩ ይችላሉ። እኔም የቤቱን ዋጋ በአንድ ጊዜ ሳይሆን በየወሩ 2500 ዶላር እሰጥዎታለሁ። ከእርስዎ የሚጠበቀው ከዚህ ዓለም በሞት ሲለዩ ይህን ቤት ለእኔ ያወርሱኛል፣ አላቸው። የ90 ዓመቷ አዛውንት ጄን ካልመንት በሐሳቡ ተስማምተው ሰውየው ከቤት ዋጋ ላይ በወር 2500 ዶላር ሲሰጣቸው በምትኩ ደግሞ ቤቱን ሊያወርሱት ተስማምተው ፈረሙ። አቅመ ደካማዋ አዛውንት ጄን በዕድሜም ሆነ በህመም ምክንያት ይህንን ውል በፈጸሙ በወርም ሆነ በስድስት ወር ቢሞቱ ጠበቃው መሃል ፓሪስ የሚገኘውን ይህንን የሴትዮዋን ቤት ይወርሳል። አንድ ወር ሞላ። ጠበቃውም ወርሃዊ ክፍያውን 2500 ይዞ መጣ። ሴትየዋም ልክ ባለፈው ወር እንዳያቸው ናቸው፣ ንቁና ጤናማ። እንዲህ እንዲህ እያለ ለስድስት ወራት እየተመላለሰ ብሩን ሰጣቸው። ወይዘሮ ጄን በስተእርጅና በጣለላቸው ሰው በሚሰጣቸው ገንዘብ የሚወዱትን ወይንና ምግብ እያገኙ በራሳቸው ቤት ሆነው እርጅናን እያጣጣሙ ነው። በዚህ ሁኔታ አመት አለፈ። ሁለት ዓመት ሰውየው በየወሩ እየመጣ ክፍያውን መስጠቱን አላቆምም። የሴትየዋን መድከምና በዕድሜ መክፋት ግምት ውስጥ በማስገባት በቅርብ ሞተው ቤቱን አገኛለሁ ብሎ ያሰበው ጠበቃ እንዳሰበው ሳይሆን በየወሩ እየከፈለ አምስት ዓመት ሆነ፣ ስድስት ዓመት፣ ሰባት፣ አስር ዓመት አለፈ። አዛውንቷ ሴት አሁንም በሕይወት አሉ። እንዲህ እንዲህ እያለ ሃያ ዓመት ሞላ። ሰውየውም ውል በገባው መሰረት በየወሩ እየመጣ እየሰጠ ሃያም አልፎ ሀያ አምስት ዓመት ሆነ። በዚህ ወቅት ግን ሰውየው ለዓመታት የከፈለው ገንዘብ ከቤቱ ዋጋ በልጦ ነበር። የ47 ዓመት ጎልማሳ ያለ ላገኛቸው የዘጠና ዓመት አዛውንት የቤቱን ዋጋ በአንድ ጊዜ ከመክፈል ይልቅ ያንን መሳይ ተንኮል ያለበትን ውል ሲፈርም አዛውንቷ ደክመዋልና በቅርብ ይሞታሉ በማለት ነበር። ጠበቃው ያሰበው ሳይሆን ቀርቶ አዛውንቷ የመቶ አስራ ስድስተኛ ዓመት የልደት በዓላቸውን አከበሩ። በዛው ዓመትም ራሱ ባመጣው ሕግ ተገድዶ የማያውቃቸውን አዛውንት ሲጦር የኖረው ይህ ሰው በ73 ዓመት ዕድሜው ከሴትየዋ ቀድሞ በሞት ተለየ። አስባችሁታል? የሞታችሁን ቀን የሚቆርጥ ጠላታችሁ ቀለባችሁን ሲሰፍር ወጥመድ ያዘጋጅላችሁ ሰው የእናንተ ቀለብ አቅራቢ ሆኖ ሲቀር፣ ወዳጄ፣ የሰውን ንብረት አትመኝ። በማንም ላይ ብልጥ አትሆን። ከአንተ በላይ ጠቢብና ብልጥ እግዚአብሔር አለ። በተረጋገጠ የልደት ሰርተፊኬት የዓለማችን የረጅም ዕድሜ ባለቤት የሆኑት ወይዘሮ ጄን ካልመንት ከዚህ ሁሉ በኋላ